ሰላም ወንድሜ፣ ለወራት በጉጉት ስትጠብቀው የነበረውን ያንን ምርጥ ቃል በመጨረሻ አሰማችህ። እወድሃለሁ አለችህ። በዛች ቅጽበት አለም ሁሉ ያሸበረቀች መሰለህ። ልብህ በደስታ ይዘላል። በቃ ከዚህ በኋላ ሁሉም ነገር ቀላል ነው ብለህ ታስባለህ። ግን የሆነው ነገር በተቃራኒው ነው። ይህ ቃል የግንኙነታችሁ መጨረሻ መጀመሪያ ሆነ። እንዴት? እወድሃለሁ ካለችህ ከቀናት በኋላ የሆነ ነገር ተቀየረ። መልእክቶቹ አጠሩ። የስልክ ጥሪዎችን አታነሳም። ቢዚ ነኝ የሚለው ቃል የዘወትር መልሷ ሆነ። ያ ሁሉ ሞቅታ፣ ያ ሁሉ ቅርበት ቀስ በቀስ እየበረደ ሄደ። ይህ ሁኔታ አጋጥሞ ያውቃል። ጭንቅላትን በግራ መጋባት እየነቀነቅ ምን አጠፋሁ ብለህ ራስን ጠይቀ ታውቃለ? መልሱ አዎ ከሆነ ብቻህን አይደለህም። ይህ በሚሊዮኖች የሚቆጠሩ ወንዶች የሚገጥማቸው ግን ጥቂቶች ብቻ የሚረዱት ስነልቦናዊ ክስተት ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ ይህ ለምን እንደሚከሰት በጥልቀት እንመረምራለን። ከዛም አልፈን እንዲህ አይነት ሁኔታ ዳግም ግንኙነትን እንዳያፈርስብህ የምትጠቀምባቸውን መሳሪያዎች እናስታጥቃለን። ስለዚህ እስከ መጨረሻው ድረስ አብረህን ቆይ። እስኪ የአንድ ወንድማችንን ታሪክ እንንገረህ። ስሙን አቤልን በለው። አቤል ሳራ የምትባልን ሴት ያፈቅራል። ሳራ ቆንጆ አስተዋይና ፍቅር የሞላባት ናት። ለወራት ያህል አቤል ቀስ ብሎ ነው የቀረባት አስደሳች የሆኑ ጊዜያትን አሳልፈዋል። ስለ ህይወት፣ ስለ ህልማቸውና ፍርሃታቸው በጥልቀት አውርተዋል። ግንኙነታቸው እየተነከረ፣ ስሜታቸውም እየጎለበተ ሄደ። አቤል በበኩሉ ሁሉንም ነገር በትክክል እያደረገ ነበር። ያዳምጣታል፣ ያበረታታታል፣ በትናንሽ ስጦታዎችም ሰርፕራይዝ ያደርጋታል። እሷም በምላሹ ፍቅሯን በተግባር ታሳየው ነበር። ሁሉም ነገር ፍጹም ይመስል ነበር። ከስድስት ወር ግንኙነት በኋላ አንድ ምሽት ላይ ከዋክብት በሞላበት ሰማይ ስር ሳሉ ሳራ ወደ እርሱ ዞር ብላ አይኖቹን እያየች አቤል እወድሃለሁ፣ አለችው። ለአቤል ይህ የድል ቅጽበት ነበር፤ ሲጠብቀው የነበረው ማረጋገጫ። እሱም ዞር ብሎ አቀፋት፣ እንደሚወዳት ነገራት። በዛች ምሽት የወደፊት ሕይወታቸውን አብረው ሲያለሙ አመሹ። ግን የደስታው ጮራ ቶሎ ጠፋ፤ በዛው አልቀጠለም። በማግስቱ ጠዋት አቤል እንዴት አደርሽ የኔ ፍቅር ብሎ መልእክት ላከላት። ምላሹን ግን ያገኘው ከሶስት ሰዓታት ቆይታ በኋላ ነበር። መልእክቱም ምንም አይነት የፍቅር ምልክቶች የሉትም፣ ምንም አይነት የናፍቆት ቃላትም የሉትም። አቤል ደነገጠ። ግን ቢዚ ሆና ይሆናል ብሎ ራሱን አጽናና። ነገር ግን ቀናት አለፉ። ሳራ እየራቀች መጣች። ድሮ በቀን አስር ጊዜ ይደዋወሉ ነበር፣ አሁን በቀን አንድ ከተደዋወሉ እድለኛ ነው። የምታሳየው ጉጉትና ተነሳሽነት ሙሉ በሙሉ ጠፋ። የአቤል ጭንቅላት በጥያቄ ተሞላ። ምን ተፈጠረ? እወድሃለሁ ካለችኝ በኋላ እንዴት እንዴት ሆናለች? በሚል ጭንቀት ውስጥ ገባ። እዚህ ጋር ነው እንግዲህ አብዛኞቻችን ወንዶች የምንሳሳተው። አቤል ልክ እንደ ብዙዎቻችን በፍርሃትና በግራ መጋባት ተሞልቶ ምላሽ መስጠት ጀመረ። እነዚህ ምላሾች ግን ችግሩን ከማባባስ ውጪ ምንም ፋይዳ አልነበራቸውም። እናም ስህተቶቹ የሚከተሉትን ይመስላሉ። አቤል ሳራ እየራቀችው እንደሆነ ሲሰማው እሱ የበለጠ መቅረብ ጀመረ። መልክቶቹ በጹ ደህናነሽ ወይ፣ ስራ በዛብሽ፣ አስክፍጀሽ አለው የሚሉ መልእክቶችን ማሽጎድጎድ ጀመረ። ጥሪዎቹም ቀጠሉ። ካላነሳች ደግሞ ይሞክራል። ቀጥታ ጥያቄ ይጠይቃል። ምን ሆነሻል? ለምን ተቀየርሽብኝ? የሚሉ ጥያቄዎችን ይጠይቃል። ይህ ትልቁ ስህተት ነው። ለምን? ምክንያቱም ይህ ባህሪ የሚያሳየው ጥልቅ ፍላጎትን እና በራስ አለመተማመንን ነው። እሷ ክፍተት በምትፈልግበት ሰዓት እሱ ጫና እየፈጠረባት ነው። እሺ አሁን ወደ ዋናው ምክንያት እና ጥያቄ እንምጣ። ለምንድን ነው አንዲት ሴት እወድሃለሁ ካለች በኋላ የምትርቀው? ይህን ለመረዳት ሶስት ቁልፍ ስነልቦናዊ መርሆችን መረዳት አለብን። መርህ ቁጥር አንድ፣ የላስቲክ ገመድ ቲዎሪ። በግንኙነት ስነ ልቦና ውስጥ በጣም ታዋቂ የሆነ አንድ ሐሳብ አለ። በዶክተር ጆን ግሬ ወንዶች ከማርስ ሴቶች ከቬኑስ ናቸው በሚለው መጽሐፉ ላይ ያስተዋወቀው ነው። ይህ ቲዮሪ ሴቶች ልክ እንደ ላስቲክ ገመድ ናቸው ይላል። ወዳንተ በጣም ስትቀርብ፣ ስሜቷ ሲጨምር፣ ራሷን ለማግኘትና ማንነቷን ላለማጣት ስትል ትንሽ የመራቅ ተፈጥሯዊ ፍላጎት ይኖራታል። አስበው፣ ገመዱን ስትስበው ወዳንተ ይቀርባል። ነገር ግን ጫፍ ላይ ሲደርስ ወደነበረበት ለመመለስ ይሞክራል። ሳራ እወድሃለሁ ስትል ከስሜታዊ ቅርበቱ ጫፍ ላይ ደርሳለች። በዚህ ጊዜ ሳታውቀው ማንነቷን ነፃነቷንና ከግንኙነቱ ውጪ የነበራትን ህይወት እንዳታጣ ትሰጋለች። ስለዚህ ትንሽ ወደኋላ ኋላ ታፈገፍጋለች። ይህ አንተን ስለጠላችህ ሳይሆን፣ ስሜቷን ለማስተካከልና ሚዛኗን ለመጠበቅ ስትል ነው። ወንዱ እዚህ ጋር ጸንቶ ከቆየ ገመዱ ተመልሶ በበለጠ ኃይል ይመጣል። ካሳደደው ግን ገመዱ ይበጠሳል። መርህ ቁጥር ሁለት የመዋጥ ወይም የመስመጥ ፍራቻ። እወድሃለሁ የሚለው ቃል ግንኙነትን ወደ ላቀ ደረጃ ያሸጋግረዋል። ከቀላል የፍቅር ጨዋታ ወደ ትዳር ቤተሰብና የጋራ ህይወት ሀሳብ ይወስዳል። ይህ ትልቅ ቁርጠኝነት ነው። በዚህ ጊዜ ሴቷ በዚህ ግንኙነት ውስጥ ማንነቴ ይጠፋ ይሆን? የራሴ ህልሞች፣ ጓደኞችና ግቦችስ? የሚል ስውር ፍራቻ ሊሰማት ይችላል። በ2023 የወጣ አንድ የኢንተርፐርሰናል ዳይናሚክስ ጥናት እንደሚያሳየው 65 በመቶ የሚሆኑ ሴቶች አዲስ የግንኙነት እርከን ላይ ከደረሱ በኋላ የስሜት ምህዳር ወይም ኢሞሽናል ስፔስ እንደሚያስፈልጋቸው ተናግረዋል። ይህ ራሳቸውን የሚፈትሹበት፣ ይህንን ነው የምፈልገው፣ ዝግጁ ነኝ ብለው የሚያስቡበት ጊዜ ነው። ስለዚህ ስትርቅህ፣ አንተን ሳይሆን የወደፊቱን ሁኔታ ነው እየገመገመች ያለችው። መርህ ቁጥር 3 ከቁርጠኝነት በኋላ የሚደረግ ዳግም ምዘና። ይህ በጣም ወሳኙ ክፍል ነው። አፈቅረሃለሁ ወይም እወድሃለሁ ካለችህ በኋላ በአእምሯ ሳታውቀው አንድ ፈተና ታቀርብልሃለች። ፈተናውም እሺ፣ አሁን ፍቅሬን አግኝቷል፣ ከዚህ በኋላ ምን አይነት ሰው ይሆናል? የሚል ነው። ድሮ የነበረው በራስ መተማመን እንደቀጠለ ነው ወይስ አሁን እኔን ስላገኘ ተዘናግቷል? ችግር ሲገጥመው በጸጋ ማለፍ ይችላል ወይስ ስሜታዊ ይሆናል የራሱ ዓላማና ህይወት አለው፣ ወይስ የኔ ጥላ ሆኖ ይቀራል የሚሉትን ሐሳቦች በጥልቀት ትመረምራለች። ስትርቅህ የምታየው ያንተን ምላሽ ነው። የምትፈልገው አለት የሆነ የማይናወጥ ወንድ ነው። የምትፈራው ደግሞ ችግረኛ የሚለማመጥና በእሷ ስሜት ብቻ የሚወሰን ወንድ መሆንክን ነው። እሺ ችግሩን በዚህ መልክ ተረድተናል። አሁን ወደ መፍትሔው ንሂድ። ሳራ ከአቤል ስትርቅ አቤል ምን ማድረግ ነበረበት? አንተስ ምን ማድረግ አለብህ? እርምጃ ቁጥር አንድ አትደንግጥ። እሷ ስትርቅ በፍጹም አታሳዳት። ይህንን ህግ በደንብ ያዘው። እሷ በቀን አንድ ጊዜ መልእክት ከላከች፣ አንተም በቀን አንድ ጊዜ ላክ። እሷ አጠር ያለ መልስ ከሰጠች፣ አንተም አጠር ያለ መልስ ስጥ። ይህ በቀል አይደለም። ይልቁንስ ያንቺን ምህዳር አከብራለሁ እኔም የራሴ ህይወት አለኝ የሚል ስውር መልእክት ማስተላለፍ ነው። አትቆጣ። ዝም ብለህ መስታወት ሆናት። እርምጃ ቁጥር ሁለት በዓላማህ ላይ አተኩር። ይህ በሕይወትህ ውስጥ ትልቁ መሳሪያ ነው። እሷ ስትርቅህ አንተ ህይወትህ እንዳልቆመ በተግባር አሳያት። ጂም ሂድ፣ ከጓደኞች ጋር ተገናኝ፣ በስራህ ወይም ደግሞ በቢዝነስህ ላይ በበለጠ በትጋት ሥራ፣ አዲስ ነገር ተማር። ሕይወትህ በእሷ ዙሪያ ብቻ እንደማይሽከረከር ስታይ፣ ሁለት ነገሮች ይፈጠራሉ። አንደኛው ለአንተ ያላት አክብሮት ይጨምራል። ሁለተኛው አንተን የማጣት ፍራቻ ይጀምራታል። እሱ ያለ እኔም ደስተኛ ነው የሚለው ሀሳብ እንድትናፍቅህ እና ወደ አንተ እንድትመለስ ያደርጋታል። እርምጃ ቁጥር 3 ወደ አንተ እንድትመጣ ፍቀድላት። ክፍተት ከሰጠሃት ወይም ደግሞ ቦታ ከሰጠሃትና ህይወትን እንደ ቀጠልክ ካሳየሃት ያ የላስቲክ ገመድ ወደ ቦታ ይመለሳል። ስሜቷን አስተካክላ ናፍቃህ በበለጠ ጉጉት ትፈልግሃለች። በመደወልም ይሁን መልእክት በመላክ ግንኙነቱን እንደገና የምትጀምረው እሷ ራሷ ትሆናለች። ለምሳሌ ከቀናት ዝምታ በኋላ ሀይ፣ እንዴት ነህ ብላ ብትልክ፣ አንተ በተሳሳተ መንገድ አትመልስ። በመጨረሻ በጣም እኮ ተጨንቄ ነበር፣ የት ጠፍተሽ ነው አትበል። ይህ የችግረኝነት ምልክት ነው። ትክክለኛው መልስ ሀይ፣ ደህና ነሽ፣ ትንሽ በስራ ተወጥሬ ነበር፣ አንቺስ እንዴት ነሽ? ይህ ደግሞ አንተም የራስህ ህይወት እንዳለህና እሷን ለመቅጣት ወይም ለመዝጋት አስበህ እንዳላደረግከው ያሳያል። እሺ ወንድሜ። ዛሬ የተማርነው ቁልፍ ነገር ይሄ ነው። አንዲት ሴት እወድሃለሁ ካለች በኋላ ስትርቅህ ችግሩ ሁሌም አንተ ጋር አይደለም። ብዙውን ጊዜ የራሷን ስሜትና ፍራቻ የምታስተካከልበት ተፈጥሯዊ ሂደት ነው። የግንኙነቱን እጣ ፈንታ የሚወስነው ያንተ ምላሽ ነው። የምታሳድዳት ከሆነ ትገፋታለህ። ነገር ግን እንደ አለት ጸንተህ ከቆምክ በራስህ ህይወት ላይ ካተኮርክ፣ የምትተማመንበትና የምትመካበት ወንድ መሆንክን ታረጋግጥላታለህ። ሴቶች የሚማረኩት ለእንደዚህ አይነት ወንድ ነው። ስለዚህ በሚቀጥለው ጊዜ እንዲህ አይነት ሁኔታ ሲገጥምህ አትደንግጥ። ይልቁንስ ፈገግ በልና ይህንን ጨዋታ አውቀዋለሁ በል፣ እናም በአላማህ ላይ አተኩር። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ሁኔታ አጋጥሟቸው የሚያውቁ ወንዶች ካላቸው ከታች በኮሜንት ላይ ታሪካችሁን አካፍሉን። እንዴት ነበር ምላሽ የሰጣችሁት? ውጤቱስ ምን ሆነ? ሁላችንም እንድንማርበት የራሳችሁን ልምድ ጻፉልን። ይህ ቪዲዮ ዋጋ ያለው ትምህርት እንደሰጣችሁ ካመናችሁ የላይክ ምልክቱን ተጫኑ ለወደፊትም የሴቶችን ስነ ልቦና በጥልቀት በመረዳት ጠንካራና ማራኪ ወንድ ለመሆን የሚረዱ ተጨማሪ ቪዲዮዎችን እንዳያመልጣችሁ ሰብስክራይብ ማድረግና የዶል ምልክቷን መጫን እንዳትረሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም